ማለት ነው እንትን ነው የሚመስለው፣ እንጂ ማፊ እኔ ሸንቃጣ ነኝ። አይ እንግዲህ አታ እንትን አትበሉኝ። እኔ ጭንቀት አልወድም። እንዴ ልሙት እንዴ ዮ ዩት ዮ ስምንት ቁጥር ነው የሚመስለው። ዩት ዩት በዚህ በሰበቡ ዩት ሽፎ ሽፎኑ እንዴት እንደሚያምር ግሪን ክለር ነው። ስሙ ያን ቃጣ ነኝ። ኦኬ ደህና ነኝ። ማንሽፎ አሁን ማንሽፎውን ለብሶ ያሳያችኋል። በቃ ቤዚህ ታሳያችኋለች። ማን ነው Thank you. ትንሽ ልሸቅል። እኔ በነገራችን ላይ ማለት ነው እስከ ዘጠኝ ወር ራሱ እንትን እላለሁ። ምንድነው ምንድነው እሰራለሁ ስራ ስራ እሰራለሁ። ስራ ካልሰራው እኔ ያመኛል። ስራ ማይ ፌቨረት። ስራ ደስ ይለኛል ካልሰራው ይጨንቀኛል ያመኛል፣ ምናምን ስራ ሲሰራ ግን አ ፍሪደም በቃ ደስ ይለኛል። ፍሪደም አለኝ። ታንብቢ ይደክምሻል። ረዥም አትጻፉ ተገን ሰው ጸጉር ተቸክሮ ይጠቢ የሆነ ቆንጆ እሺ። ባልሽም ባሌ ነው። ውይ አሁን ማይ ልጅ አባት ነው እናቴ አሁን በየአመቱ በየአመቱ በየአመቱ በየአመቱ ወልዳለሁ። ሶስት ልጆች አሳቅፈዋለሁ። በአንዴ የምወልደው ስምንት ነው። መድኃኒዓለም ካለ ማፊ እኔ ነ ባላችን ነው። ዝም በይ ያው በዚህ በሰበቡ እኔን ለመጠየቅ ስትመጡ ባሌን ብታዩ እንዶ የዌልኩም እኔን አያርገኝ፣ የዌልኩም እኔን አያርገኝ። እኔ ቤት መታችሁ በሰበቡ ማለት ነው። ባሌን አንድ ሰው እንዶ ሌላ አይደለም፣ ለማውራቱ ላይ የሞከረ ሰው እንዶ እኔን አያርገኝ። ያው ወልጄ ተኝቼ ራሱ አጠገቤ ነው የማስቀምጠው ይኸው ተናግሬያለሁ ዋ ካሜራ አስቀምጪ እንደውም በር ላይ አንድ ካሜራ ገጥማለሁ እናቴ ባሌን እጠብቃለሁ እኔ እንጂ በር ላይ ኮሊደራ ላይ አንድ ደቅናለሁ ሳሎን አለ መኝታ ቤት አለ ኩሽና ጭምር አስቀምጣለሁ ሽንት ቤቱ ምን ውኝ ነው እሺ እንዴት ነሽ? አለውልሽ። በቃ ጉዝ ነሽ ጉዝ ነሽ አትበሉኝ እንዴ፣ ፈጣሪ ወይ ፈልቅቃችሁ ልታወጡት ነው እንዴ? አትበሉኝ በማርያም እንዴ፣ አታስጨንቁኝ ነኝ እንዴ? አይ ነውር እኮ ነው። ድሮ እኮ ማለት ነው እንኳን ሌላ አይደለም፣ ጎረቤት ሰው ራሱ አሁን አርግዛ ወይ ወዷ ከፍ ብላ ካየ ዝም ነው የምንለው፣ እስከሚታወቅ ድረስ እንዲሁ ዝም ማለት ለማድሆ በቃ።

ከፊት ያዣንጉሊት ነው የሚመስለው። ዛሬ ድንግልን የኔ ፊት አደለም። ማርያምን የኔ ፊት አደለም። የምሬን ነው ገብርኤልን የኔ ፊት አይደለም፣ ክርስቶስን ነው የምላችሁ። ይሄ እንዲህ ብሏል። የኔ ፊት እንዲህ አይደለም። ገብርኤል እንደዚህ ድንብሽሽ። የኔ ፊት እንደዚህ ነው፣ እንደዚህ ነው። ማርያም እንዲህ አይደለም። ፊት አይን ወቶ በግሩል ነው፣ እውነት ሺህም ነው። ገብርኤልን እንዲህ ፊት እንዲህ አይደለም። በስም እንደዚህ አይነት አፍንጫም አለ ለካ። ተመስገን አምላክ ክበር ይመስገን። እንደዚህ አይነት አፍንጫም አለ። ክብሩ ይስፋ ለመድኃኔዓለም። አቦ አለኝ አፍንጫ ሲጀመር ኔ ይህም አለ። እግዚኦ መሐረነ ክርስቶስ። ተመስገን ተመስገን ተመስገን። ኧረ ተመስገን ተመስገን ተመስገን። እንዲ አንቺም አለሽ ለካ። አንቺ ሙራሽ አለኝ ማለት እኮ ድግልን ኧረ የኔው ይሻላል። ድግልን አለ ምንም ቢሆን አለ። ግማሽ ሰጥቶኛል ግማሽ ነው እንጂ ከለከለ እንዲ ማርያምም ፊቴ እንዲ አይደለም። ይኸው እዚች ጋር ትንጥዬ ነው ይሄ የጎደለው አያችሁ፣ ትንጥዬ ነው። አረ ሌላማ እንዲ ጎለዋል። ቴንኪዩ ሌላማ እንዲህ ጎልዋል፣ እንዲህ ጎልዋል። የኔ እንዲህ ቻያችሁ፣ ክፍተት ትናንትዬ ብቻ ነው የጎ እን እሱን እራሱ እንዲያው ተሳስቶ፣ ከዚህ በላይማ ምንም አያደርግልኝ። ቆንጆ የኮነኝ ገብርኤልን የምሬ ነው። ከቅንድብ ቅንድብ ከጸጉር ክብሩ ይስፋ፣ ለመድሃኒ ዓለም የፈጠረኝ አምላክ ሰማይና ምድርን የዘረጋው አምላክ ይክበር ይመስገን። እንዴ ጤና ስለሰጠኝ ራሱ ይበቃኛል። ግን እንደው ገርሞኝ ነው እንጂ ያው ሰው አደለው። ቴንክ ዩ። ያው ሰው አደለው። እች ነገር አይቼ እኮ ነው። ለካ እንደዚህም አለ እንዴ! የእኔ እኮ አለ፣ ግማሽ አለ። ድንግልን ስሙ። አሁን ወደ ስራ ሽፎና አያችኋል። አዊ ኦሮ ገለቶም ልብ አዊ ሰላም ሰው እንዴት ለወሬ ሰው ለወሬ እንዴት አምላክን ያስቀይማል? ውይ አንተማ ታስቀይምም እኮ የኔ መላእክ፣ የኔስ ሳዲቅ ሰው እንዴት ለወሬ ለአምላክን ያስቀይም? አጭባጭ አጨብጫቢ የኔ እኮ አንተ ማለት ነው። ሌላ ሰው ለመተቸት ያላችሁ ጉጉት ይህን ያንተን ጠላለብሰብ ቤተክርስቲያን ስለ ጻድቅ መስሎ ታየካ። ሰው እንዴት ለወሬ ፈጣሪውን ያስቀይማል? ንቅና የሰው ኃጢአት የሚቆጥር ሰው አልወድም። እውነት ምሬ ነው። እኔ አሁን ለምሳሌ ዊግ ምናምን እኔ እኮ እንደዚህ ነኝ ምናምን የምትለው እግዚአብሔርን ለፈን ነው እንጂ ድንግልን። እኔ በሰው ኃጢአት ላይ መራመድ አልወድም። የእኔ ኃጢአት መች ቆጥሬ ጨርሼ እንደ የእኔ ኃጢአት ራሱ እኮ ብዙ ነው። የእኔን ራሱ አልቆጠርኩ እንኳን የሰው ልቆጥር ማለት ነው እንዴ? ራሷ ትጠየቅበት፣ ምን አገባኝ? የራሴን ላስብበት እኔ እንጂ ትቀልዳላችሁ እንዴ? እንኳን ሁማኔር አይደለም። ከፈለገች እንኳን ወደ ላይ እንዲህ ብላ አይደለም ተገልብጣም በጣም ትልበስ። እኔ ምን አገባኝ? አይ ዶንት ኬር ምንም አይደል። ግን ምንድነው ዛሬ ቀን ስንት ነው? በኢትዮጵያ ሀያዘጠኛ ሀያዘጠኝ ነዋ። ዛሬ ሀያዘጠኝ ቲ ናይን ዛሬ ሀያዘጠኝ ነው። ነገ ሰላሳ ነው። እሺ ጋይስ ነገ ሰላሳ ነው። ዛሬ ሀያዘጠኝ ነው። ሁለት ሳምንት ቀረኩ። ገብርኤልን ፋሲካ ፋሲካ ሁለት ሳምንት ለፋሲካ፣ ያልሆነ ቀሚስ፣ የማይበጣጠስ ልበሱ፣ ዘንጡ። በጣም የሚያማምሩ ቀሚሶች አምጥቻለሁ። ከአሁን በኋላ እንኳን ትዕዛዝ አንቀበልም። እዚህ ሱቅ ውስጥ አምጥቻለሁ። ከሱቅ ውስጥ ያለው መምረጥ ትችላላችሁ። ኦኬ፣ እንደዛ ነው። ልቤን አታድግሞኛው። ቪዲዮችን ተመልከቱ እሺ። ፋሲካ ደረሰ። ፋሲካ በጣም የምጓጓበት አመት ባል ነው አንደኛ የሆነ አርብ እንደበላን ቅዳሜ እንውላለን። ቀኑን ሙሉ ውለን ማታ ለሊት ነው ምግብ የምንበላው፣ እና ለሊት ቁጭ ብለን የምንበላት በጣም ነበረ ደስ ተነሱ፣ ምግብ በሎ እንባላለን። ቤተሰብ እና ያ በጣም ደስ ይለኛል። በጣም በጉጉት ከምጠብቀው አመት ባል አንዱ ነው። ሁለተኛ ነገር ደግሞ ክርስቶስ ለኛ ሲል ከሰማየ ሰማያት ወርዶ ከእናታችን ከንጽሕት ቅድስት ድንግል ማርያም ተወልዶ ለኛ ሲል የተሰቀለልን የተገረፈልን ጊዜያቶች ስለሆኑ ለእኛ ሁሌም ሁሌም ሁሌም ለየት ያለ አመት በዓል ነው። በጉጉት ነው የምጠብቀው። ሁሌም ልዩና ቅዱስ ተፋቱ ልዩና ቅዱስ ተፋቱ። ውይ በስመ ኧረ መች ተፋቱ? ኧረ ማርያም በሉ ተፋቱ። በቃ ተፋቱ። ሰማንያቸውን ቀደዱ ቀደዱ። ተውት፣ ረንዶ ሽኩ በሉ ጊዜው ጊዜው ጊዜው እሸት ነው። ቀጣይ አንቺ እና ባልሽ ነው። መድኃኒዓለም አባቴ ክፉ የእኔና የባሌ ጉዳይ በክርስቶስ የተያዘ ሳይሆን በምድራዊ ሳይሆን የጸና በእግዚአብሔር እጅ ነው። ስለዚህ ሰው እግዚአብሔር ስላጋባን ሰው አያፋተንም። አም ሶሪ እኔና ባሌን ሰው አያፋታንም። ገባችሁ? እኛ የተገናኘ ነው በእግዚአብሔር ፍቃድ ነው እንጂ በሰው ፍቃድ አይደለም። ያለነውም በእግዚአብሔር እጅ ነው። እሱ አይሆንም ካለ ነገ፣ ለምን አይሆንም? ገባሽ? ደግሞ አይባልም፣ ነውር ነው፣ ነውር ነው። እሺ፣ ሌላኛው ነገር ስለ ቅዱስና ስለልዩ ልዩ ሲጋቡ ነበራችሁ፣ ሲጋቡ ነበራችሁ፣ አልነበራችሁም? ሲፋቱም እናንተ ምን ቤት ናችሁ? ሰው ግን ሰው ለመታረቅ ስለሚችል ብዙ አታውሩ። ባልና ሚስት መካከል የገባ ሰው፣ እውነቴን ነው የምላችሁ ጠላት ያፈራል እንጂ ምን ያተርፍም ባልና ሚስት መካከል አትግቡ። ቱማች ፕሮብሌም ነው። ባልና ሚስት መካከል አይገባም። መካከል ፈጣሪ ካለ ሰው እንኳን ሌላ አይደለም። አመት ቆይቶ ሁለት አመት ቆይቶ ሰው ይታረቃል። ገባችሁ? ይታረቃል። ሰው እንዲታረቁ ጸልዩ። ከዛ በተርፍ ግን ተፋታ እንዲሆነ አትበሉ። ነግበን ይበሉ። ቤታችሁን አንኳኩቶ እንዳይመጣ ተጠንቀቁ። ገባችሁ? እንደዛ ነው። በሰው ላይ አታላግጡ። ቤታችሁን አንኳኩቶ ስለሚመጣ ይታረቃሉ። እውነት ይታረቃሉ። ልጅ አለ መካከላቸው ምናምን